አሰላም አለይኩም ወረሐመቱላሂ በረካቱ ሰላም ሰላም፣ ቤተሰቦች የዩቲዩብ ቻናሎች እንዴት ናችሁ? አላችሁ ባላችሁበት ሰላማችሁ በዝዝት ይበለልኝ። እና ጋይስ ሰብስክራይብ ማርጎሽ የሰዒድን ቪዲዮ ማለት ነው። ለማየት እንደኔ የሮጠ ሰው አለ? ግን ሮጦ እግሩ የተሰባበረ አለ? ግን እንደኔ ወይኔ ዛሬ እኔ ላይ እንደሚያገባ ነገር እኮ መስሎኝ ልብ ድንግጥ ብሎ ማለት ነው። ብስሚላ እውነት እንዴት ለማየት እንደጓጓው ያኔ ፎቶን ሲለቅ በቃ እቴ ሰዒድ ምኑ ኑ እቴ ምኑ እያልኩ ማለት ነው። ከትናንት ጀምሮ እኔስ ምን አሳሰበኝ? እስቲ የሚገርመኝ ደግሞ ሰርቲ ቢፈልገው ሌላ እንትን የፈለገውን ያግባ ክርስቲያን ሙስሊም ሆነ። እኔ ስምን አሳሰብኝ? እውነት ልቤ ድንግጥ አለ ማለት ነው። ሳይሆን ምንም ነገር ቢሆን እንግዲህ ሰው ለሰው ክፉ ነገር አይመኝም አይደል? ያኔ ጥሩ ነገር ነው ለሰው የሚመኘው። ለዛ ነው እንጂ ሌላ ነገር አይደለም። እኔ በቃ ያገባ መሰለኝ እውነት። ያኔ ክርስቲያን ናት። እንዴት ምን ብሎ ቀለበት ያደርግላታል? በቃ ግራ ገባኝ። ጋይስ ብዙ ግን ብዙ ሰዎች ግራ የተጋባ አለ እውነት። እና እኔ በቃ በጣም ማመን እራሱ አቃተኝና ቪዲዮውን ደግሞ ዛሬ ለቆ ሳየው ሌላ ነገር ነው። አልሀምዱሊላህ አልኩ ማለት ነው። እንግዲህ እንዳያችሁት ቪዲዮ ሌላ ነገር ነው። ያኔ ቤት የሚገዛው ምናምን ጋይስ ኮሜንት ስር ጻፉ ብለኝ፣ ግን ቤተሰቦቼ ፋሚሊዎቼ ማለት ነው። ይሄ ሪል እስቴት የሚባለው ለምሳሌ ያኔ መጠየቅም እችላለሁ። ግን እንዴት ነው ግን ያኔ አስተማማኝ ነው? ለምን አሁን ብዙያችን እኔ አሁን በተለይ ገዝቼ ጨረቃ ገዝቼ መሬቴ ግን አልተወሰደም። ያኔ ህግ ወጥ ነው ተብሎ ተይዟል። በቃ ያኔ ያን ታውቃላችሁ አይደል ሀገር ውስጥ ያለውን ነገር። አሁን ቤት እየፈረሰ ነው። ህግ ወጥ የሆነ ነገር በቃ መግዛት አትችልም፣ መሬት ሆነ ቤት ሆነ። ወላይ በጣም ግራ ገብቶኝ ማለት ነው። ተውኝ እስቲ ስትሬን ወጥቼ ብናገር ማለት ነው። ተው ወላይ በጣም ነው የሚያስለግሰው። ስንት ዓመት ሰርቼ መሬት ገዝቼ በቃ ቤትም ሰርቼ እገባለሁ ብዬ እኔ ባሰብኩበት ሰዓት ጨረቃ ነው ተባለ ማለት ነው። ህገ ወጥ ነው ይፍረስ ተባለ ማለት ነው። አሁን ይኸው ሌላ ገና አሁንም አምስት አመት የለፋው ስንት አመት የለፋው አሁን እሱን ከስሬ እንደገና ሌላ እየሰራው ነው ማለት ነው። ጋይስ፣ ከባድ ነው ወላይ ከባድ ነው። አሁን ይሄን ለምን ሰ የሰዒድ ቪዲዮ ላይ ሳይ ነው ያነሳውባቸው ያኔ። እንዴ ነው ግን ይሄ ነገር ደግሞ አሁን ብንገባበት ራሱ ማለት ነው፣ ሁለት መቶ ሀምሳ ነው እንደዚህ ነው የሚከፈለው ቅድመ አሉ። ከዛ ተመዝግባችሁ ሁሉ ነገር አልቆ ከዛ በኋላ በየወርስ ታስገቢያለች። ግን በሙሉ ወጪው እንትኑ ስንት እንደሆነ አላውቅም። ግን መጀመሪያ የሚሰጠው ይሄንን ነው አሉ። እንዴ ነው ግን ጋ ስንግባበት እንዲ በእናታችሁ ግራ ገባ ነው። ከእውነት እኔ እንደ ራሴ ግን ግራ ገባኝ። ከእናንተ ጋር ልወያይ እንደዚሁ አስተያየት ስጡኝ፣ እስኪ ኮሜንት ስር። ለማንኛውም አላ የተሻለ ነገር ይስጠን። ወደ ራሴ ገባው እኮ ሰዒድን ትቼ ማለት ነው። እንደዛ ነው የምላችሁ ሀቢቦች። አንዳንዴ እንግዲህ አንዳንዴ የውስጣችን ቁስልን እራሱ ስናወራ ያኔ እኔ አሁን በተለይ ሳው የውስጤን የከበደኝ ነገር ውስጤን የሚያሳምመኝ ነገር የሚከፋኝ ነገር ሳወጣው አንዳንድ ሰው በልቅሻ ነው አይደል የሚወጣለት። እኔ ግን ለሰው ሳወራ ያ ሰው አስተያየት ሲሰጠኝ በቃ የሆነ ነገር ቅልል ይልልኛል። አንዳንድ ሰው ግን ያለቅሳል ወይ የሆነ ነገር ይሰባብራል፣ እንደዛ ነው። ግን እኔ እንደዛ እልቅሻ እኔ አልችልም፣ አላለቅስም ባለቅስ እራሱ በጣም ራሴን ያመኛል። ስለዚህ ማልቀስ አልወድም። ግን ደግሞ ያንን ውስጤን የሚያቆስል ነገር ለሰው መናገር ይፈልጋሉ። በቃ የሚረዳኝ ሰው ካለ የሚሰማኝ ሰው እና የሚረዳኝ ሰው ካለ ለሰው ብናገር ይቀልልኛል። በቃ የውስጤን የውስጤን ሳላወጣ ግን እንደዚህ አምቄ መያዝ አልችልም። አንዳንድ ሰው ውስጡም ይይዛል። ያኔ ግን አልችልም። ለዛ ነው ጋይስ እንዳይደብራቸው ምን እናርግ እንግዲህ አላህ የተሻለውን ነገር ይስጥ። ላይ ያኒ ብዙ ነገር አለ። አላህ ጤና ይስጥ። ጤና ካለ ሁሉም ነገር ይኖረል። ኢንሻአላ እንደዛ ነው የምላችሁ። ጋይ ሴትዬ እና እነ ሰዒድ እንግዲህ ተፋተዋል። ሮዛም እሷ ቻለዋ። ላይ እንግዲህ እኔ እኔን እንዳታዩ፣ አትስደቡኝ። እኔን ብቻ እንትና ትበሉ ያኔ ተረዱኝ እያለች ነው። ለምን ሶማያ ሰዒድም በጣም ተወደዋለች። ባታወደው ኖሮ እንደዚህ ስር ስሩ አትሄድም። ስለዚህ አንቺ ሶማያን ፈርተሽ ነው። አንቺ ሞኝ፣ በቃ ብዙ ነገር ያሏት እየሰደቧን ነው ማለት ነው። እኔ ግን ፍራቻ ሳይሆን እነ ሞኝነት ሳይሆን በቃ ሱመያ ከአንዴም ሁለቴ አግኝታታለች ማለት ነው። ቪዲዮን ቆራርጣ ነው እንጂ የምትለቀው ያኔ የቆራረጠችውን ያወራነውን በሙሉ አትለቅም። ግን ያወራነውን በብዛት ብዙ ነገር አለ። ስለ ሰዒድም ብዙ ነገር በቃ ለምን መመለስ ትፈልጋለች? ግን ሰው ሚን ይለኛል ወይ ደግሞ ፈርታ ሱኑ ፈርታ ነው እንጂ በጣም ተወደዋለች ሰዒድን አለች። እኔ አሁን እንደዚህ እሷ ሰዒድን እየወደደች እያየው፣ በዛ ላይ ጓደኛዋ የው እንዳታገቢ እያለችኝ እያያቸው፣ ሚዲያ ላይ ወጣ እንዳታገቢ፣ እሱ ጥሩ አይደለም እሱ አሁን ባህሌን እንዳታገቢ ው ማለት ከብዷል። ነው ያኔ ሰዒድ ጥሩ አይደለም ብላ ምታወራው ስለዚህ አሁን እሷ እንደዚህ እሱን እየወደደች እኔ ጓደኛዋ ሁኜ ሰዒድን ባገባ ነገ እሷን ዛሬ ልቧን ከሰበርኩ ነገ ደግሞ እኔ ላይ ራሱ ቢያደርስ ልጆቼ ላይ ይደርሳሉ። እና ሰዒድን ራሱ ባገባ ሰዒድ ራሱ አሁን ልጆቹን ቢተወው ቢረሳው እሷ ራሷ ልታሳየው አትችልም። እኔም ቢያገባ ራሱ ልጆቹ ራሱ ማየት አይችልም። ስለዚህ እኔ ስለዚህ ውስጥ አልገባም ብዬ ነው እንጂ የተወኩት። ሰዒድን በጣም ነው የምወደው። ያኔ በቃ በጣም ነው የማከብረው፣ በጣም ነው የምወደው። የተቸገረ ያኔ የፈለገ ነገር ቢመጣ ቢደርስብኝ ከእናት አባቴ ቀድሞ የሚደርስልኝ እሱ ነው። በጣም ያኔ ጥሩ ሰው ነው። እኔ ሰዒድን በደንብ ነው የማውቀው አለች ማለት ነው ሮዛ። እውነቷ ነው ወላይ። ያኔ እሷም ሴት እቺም ሴት ናት። የአንድ ሴት ልብ ሰብረሽ እዛ ስትሄጂ ያቺም ይሰበራል። አክርሽ ወይ በአንቺ ይደርሳል ወይ በልጆች ይደርሳል። ማለት ነው አርቆ ማሰብ ነው። ለምን ለሷ ያለ የትም አይሄድም። የሮዛም ማለት ነው አለ እንግዲህ። ሁላችሁንም ይፈው ይወፍቃቸው። ሁላችንም ጥሩ ሬስቄ ልስጠን። እንደዛ ነው የምላችሁ ጋይስ። እንግዲህ ወሬ አበዛውባችሁ። አሰላሙ አለይኩም ወራህመቱላህ።